እንዴት ናችሁ ጓደኞቼ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው። ጓደኞቼ በጣም አንዳንድ ጥያቄዎች ጠይቁኛላችሁ። በፕሌይ ስቶር፣ በፌስቡክ፣ በዋትሳፕ በሁሉም ላይ ነው እነዚህ ነገሮች የሚመጡት እና ጥያቄው ምንድን ነው? ይኸው ልክ እንደዚህ አይነት ነገር ነው። ገብቼ ላሳያችሁ አንፎርችኔትሊ ፈስት ፌስቡክ ሀስ ስቶፕድ። አንፎርችኔትሊ በቃ ሳይታሰብ ፌስቡክ መስራት ያቆማል። ሌላ ጊዜ ደግሞ ልክ እንደዚህ አይነት ሜሴጅ ያመጣላችኋል ማለት ነው። ፌስቡክ ኢዝ ናት ሪስፖንዲንግ አይመልስም ማለት ነው። ስለዚህ ሪፖርት ማድረግ ትፈልጋለህ? መቆየት ትፈልጋለህ? ወይስ ኦኬ ብለ መውጣት ትፈልጋለህ የሚል የዚህ አይነት ሜሴጅ ይመጣል። የዚህ አይነት ሜሴጆች ለፌስቡክ ብቻ አይደለም፣ አንዳንዴ ለቫይበር፣ ለዋትሳፕ፣ ለኢሞ፣ ለሁሉም ነው የሚመጣው። ስለዚህ ትክክለኛውን መፍትሄ ዛሬ ያሳያችኋለሁ። በጣም እንደምትወዱ ደግሞ ተስፋ አለኝ፣ በተለይ በእነዚህ አይነት ነገሮች ለተቸገራችሁ ማለት ነው። ይሄንን ቪዲዮ ለምትመለከቱም የዚህ አይነት ነገር ላላስቸገራችሁም ብትሆኑም እንኳን ይሄን ነገር ማየት በጣም ተጠቃሚ ይጠቅማቸዋል። ምክንያቱም ስቴፖቹን አሁን ታዩታላችሁ ማለት ነው፣ ትወዱታላችሁ። ያው እንደተለመደው ከዛ በፊት ግን ዩቱብ ቻናል አለኝ። አንዳንድ አዳዲስ ልጆች እና ስለ እኔ የማታውቁ ልጆች ካላችሁ ዩቱብ ላይ ገብታችሁ ቲኤስቲ አፕ ብላችሁ ብትጽፉ መጀመሪያ ላይ የሚመጣላችሁ የእኔ ቻናል ነው ማለት ነው ው ቲኤስቲ አፕ ሰብስክራይብ አድርጉኝ፣ ፎሎ አድርጉኝ። አዳዲስ ነገሮች በተለይ በቴክኖሎጂ ዙሪያ ላይ ሲለቀቁ አፕቱዴት እንዳደርጋችሁ ፎሎ ማድረግ ትችላላችሁ። ውዝች ጋር ሰብስክራይብ አለች። ሰብስክራይቧ ንቁት ወዲያውኑ የምለቀው ነገር እንዲደርሳችሁ ከፈለጋችሁ የደውል ምልክት አለች ዝች ጋ ይው፣ በቀይ ያከበብኩባት የደውል ምልክቷን ስትነቁ ኦልሬዲ ይደርሳችኋል ማለት ነው። ስለዚህ ቅድም እንደነገርኳችሁ ፌስቡክ አንፎርችኔትሊ የምንፈልገው ነገር ወይንም እየሰራንበት ድንገት እንደዚህ አይነት ሜሴጅ ከመጣልን በየትኛውም አፕ ላይ ትክክለኛው መፍትሄ ስቴፕ ዋን ይሄ ነው። አሳያችኋለሁ። ሁላችንም የስልካችን ሴቲንግ የሚለው ላይ እንሄዳለን። ይው ዝች ጋ በቀያ ከበብኩባት ሴቲንግ። ሴቲንግን ከነካን በኋላ ልክ እንደዚህ ሲመጣ የሁላችንም የስልክ አቀማመጥ ስለሚለያይ ወደ ታች እንወርድና፣ ይኸው በቀይ ያከበብኩበት በጣም ቀስ ብዬ ነው ስቴፑን የማሳያችሁ ግልጽ እንዲሆን፣ አፕሊኬሽን የሚለውን እንነካዋለን። ልክ አፕሊኬሽን የሚለውን ስነካ የኔ አይነት ስልክ ያላችሁ ልክ እንደዚህ ይመጣል። ሌላ አይነት ስልክ ግን ያላችሁ አፕሊኬሽን ማናጀር የሚለውን ነው የምትነኩት። ወይንም እንዲህ ከመጣላችሁ ከላይ አፕሊኬሽን ማናጀር የሚለውን ትነኩታላችሁ። ልክ አፕሊኬሽን ማናጀር የሚለውን ስንነካው ለሌሎቻችሁ ልክ እንደኔ ላይመጣ ይችላል። የእኔ አይነት ስልክ ላላችሁና ስቴፑ ተመሳሳይ ነው፣ ምንም ችግር የለውም። ኦኬ። ለእናንተ ግን የሚመጣው ከላይ በኩል የአፕሊኬሽኖቹ አፕ ኦል ምናምን ብሎ ነው፣ ከጎን ነው የሚዘረዘረው። ስለዚህ እናንተ የምትሄዱት ምን የሚለው ጋ ነው? ኦል የሚለው ጋር ነው የምትሄዱት ወደ ጎን ከመጣላችሁ። እንደኔ ግን ከመጣላችሁ የውዝች ጋር በቀይ ያከበብኩባት ኦል አፕ ይላል። ለእናንተ ግን ከላይ በኩል ነው ኦል አፕ የሚለው የሚመጣው። የኔ አይነት ስልክ ለሌላችሁ ሰዎች አቀማመጡ ይለያያል፣ ስቴፑ ግን ያው ነው። ከዛ ኦል አፕ የሚለው ጋር ትገቡና ከላይ ሶስት ነጠብጣብ አለች። ይሄ እዚህ ጋ አሁን በቀይ ያከበኩበት እኔ ጋ ሞር ነው የሚለው፣ እናንተ ጋ ግን ሶስት ነጠብጣብ ትኖራለች። ያችን ሶስት ነጠብጣብ ስትነኳት፣ እኔ አሁን ሞር የሚለውን ስነካ፣ እናንተ ግን ሶስት ነጠብጣቧን ነው የምትነኩት። ልክ እኔ ሞር የሚለውን ስነካ ልክ ሞር የሚለውን ስነካው ወይም እናንተ ሶስት ነጠብጣቧን ስትነኩ ከስር ሪሴት አፕ ፕሪፈራንስ የሚል አለ። ልክ እሱኛውን ስንነካው የዚህ አይነት ሜሴጅ ይመጣል። ይኸው ልክ የዚህ አይነት ሜሴጅ ሲመጣ ምን እንለዋለን? ሪሴት፣ ከእንደገና ሪሴት እንዲያደርገው። ይሄንን በማድረጋችሁ ምንም የሚመጣ ነገር የለም። ዲሴብል የሆኑ አፖች ብሎክ የተደረጉ ዲፎልት የሆኑ ባክግራውንድ ይሰሩ የነበሩ ኤኒ ፐርሚሽን ሪስትሪክትድ የሆኑ ነገሮች በአጠቃላይ ምን ይሆናሉ? ከእንደገና ይጀምራሉ ማለት ነው። ሁሉም ነገር ከእንደገና ይጀምራል። ምንም የምታጡት ነገር የለም። ስለዚህ ሪሴት እንለዋለን። አሁን ሪሴት ካልነው በኋላ ሙሉ ለሙሉ ምን ሆኗል ማለት ነው? አፕሊኬሽኖች በአጠቃላይ ሪሴት ሆነዋል። ከዚህ ውስጥ ባክ ብለን እንወጣለን ወይንም የሚያስቸግረን አፕሊኬሽን የዚህ አይነት ሜሴጅ የሚያመጣው ወይ ፌስቡክ ነው ወይ ቫይበር ነው ወይ ዋትሳፕ ነው ብቻ የትኛውም የሚሆን ቅድም ያሳየኋችሁን ሜሴጅ ወደሚያመጣው አፕሊኬሽን እንሄድና፣ አሁንም ማሳያችሁን ታደርጉታላችሁ። እኔ ለምሳሌ ለሁላችሁም አሪፍ እንዲሆን በፕሌይ ስቶር ላሳያችሁ። ይኸው ጎግል ፕሌይ ስቶር። ፕሌይ ስቶርም አንዳንዴ እንደዚህ ስለሚያስቸግር፣ ይኸው ፕሌይ ስቶር እነካውትኝ። ልክ ስነካው የዚህ አይነት ሜሴጅ መጣ። ለእናንተ ይለያያል ብያችኋለሁ። እዚህ ጋ ለእኔ ስቶሬጅ የሚል ይመጣል። ለእናንተ ግን ላይ ባይመጣ የሚመጣው ፎርስ ስቶፕ ትሉታላችሁ። ወይንም ይኸው ስቶሬጅ የሚለውን ከነካሁት በኋላ ይኸው ዝች ጋር ክሊር ካሽ፣ ከስር በቀይ ያከበብኩበትን ክሊር ካሽ ይኸው ክሊር ካሽ አልኩት። አሁን ውስጥ የነበሩት ካሽ የተቆራረጡ ዳታዎች ክሊር ሆነ። ቀጥሎ ክሊር ዳታ አለዋለሁ። ክሊር ዳታ ስለው ሙሉ ለሙሉ ፕሌይስቶር መስራት ያቆማል። ዴሊት አልኩት ማለት ነው። ይኸው አሁን ሙሉ ለሙሉ ፕሌይስቶሩ አይሰራም ማለት ነው። ከዚህ ባክ ብዬ ወጣና ከዚህ ቀጥታ ባክ ብዬ ወጣና ፕሌይስቶሬ ላይ ሄዳለሁ። ልክ ፕሌይስቶሬን ስነካው የዚህ አይነት ሜሴጅ ነው የሚመጣልኝ። ከእንደገና ምን ሊሆን ማለት ነው ዳውንሎድ ሊሆን ተመልከቱት። ይሄው ልክ የዚህ አይነት ሜሴጅ ነው የሚመጣልኝ። ከእንደገና ሊያደረገው ነው። የፌስቡክም ቢሆን ከእንደገና ነው አፑን ዳውንሎድ የሚያደርግላችሁ ማለት ነው። ሌላውም ስቴፑ ደሴም ነው ከእንደገና ዳውንሎድ ማድረግ ክሊር ካረግን በኋላ። ይሄው አክሴፕት አልኩትኝ ቀጥታ ምን አደረገልኝ ዳውንሎድ አድርጎ ቀጥታ ፕሌይ ስቶር ምን አለ መስራት ጀመረ ማለት ነው። ይኸው ቀጥታውን ፕሌይ ስቶር የሰራ ልክ እንደዚህ ፌስቡክንም ሌላኛውንም ነገር ማድረግ ትችላላችሁ ማለት ነው። በዚህ መልኩ መቶ በመቶ ችግራችሁን መቅረፍ ትችላላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። የትኛውም አፕሊኬሽን የተለያዩ አይነት ሜሴጆች በሚመጣበት ሰዓት ላይ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ጓደኞቼ ከወደዳችሁት ሼር አድርጉት፣ ለሌሎች ማካፍሉ ላቪኦል ማወቅ መልካም ነው። ያወቁትን ማሳወቅ ፍጹም በጎነት ነው።